ነፍሱን ለሰይጣን ቦል የሸጠ ሰው ምህረት ሊያገኙ ይችላልና? የዛሬው ትረካችን ስለ ሁለት የተለያዩ ዘመናት ሳይሆን ዛሬም በገዛ ልባችን ውስጥ ስለሚካሄደው ትልቁ መንፈሳዊ ጦርነት ነው። የሚያሳየ ታሪካችን ስለ ቤተ ክርስቲያን ምሰሶ፣ ስለ ታላቁ ቅዱስ ባስልዮስ የምህረት ጦርነት ነው። ይህ ቪዲዮ የነፍስ ዋጋና የምህረት ጥልቀት ያስተምረናል። እስከ መጨረሻው አብራቸውን ቆዩ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ታሪኩ እንዲህ ነው። አንድ ጎልማሳ አገልጋይ የጌታ ልጅ ስለወድዳት ልቡ እርሷን ወዶ እንደ እሳት እስከነደደ ድረስ አፈቀራት። እርሷንን ከመውደዱ ብዛት የተነሳ ወደ አንድ ካሪ ስራይኛ ሄደ። ስራይኛውም የክህደት ደብዳቤ ጽፎ ሰጠው። ወደ አረማዊ መቃብርም ሄዶ በመንፈቀ ላይ ደብዳቤውን ይዞ ወደ ላይ እጁን አንስቶ በዚያ እንዲቆም አዘዘው። ይህም አገልጋይ ይህን ነገር ተቀብሎ ያ መሰሪ እንዳዘዘው አደረገ። በዚያን ጊዜ ከሰይጣናት አንዱ መጥቶ ወደ አለቃቸው ወስዶ አደረሰው። ያችንም የክህደት ደብዳቤ ከእጁ ወሰደ፣ እንዲህም ብሎ ጠየቀው። ንጉስን ክርስቶስን ትክደዋለን ፈቃድን ከፈጸምኩ በኋላ ወደ እርሷ ተመለሰምን ይህም ጎስቋላ ባሪያ አዎ ጌታይ ያዘዝከኝ ሁሉ አደርጋለሁ ዲያብሎስም ይህ ልታደርግ በጅ ደብዳቤ ጻፍልኝ እርሱም በከበረ ደሙ የዋጀውን የክብር ባለቤት ክርስቶስን ክዶ በደብዳቤ ውስጥ የክህደት ቃሉን ጻፈ። በዚያንም ጊዜ ሰይጣን በጌታው ልጅ ልብ ውስጥ የፍትወት እሳትን አነደደ። ይህንንም ባሪያ እጅግ ወደደች፣ ከእርሱም መታገስ አልተቻላት። ወደ አባቷ በመጮህም በግልጥ ከገሊጋ ባሪያ ጋር ካላጋበኝ አለዚያ ራሴን ገደላለሁ ትለዋለች እንጂ መታገስ አልተቻላት። አባትና እናቷም ፈጽሞ አዘኑ። በምንም በምን ሊያስታግሷት አልተቻላቸው? የዚያም አገልጋይ ፍቅሩ በየዕለቱ በልቧ ይጨመር ነበር እንጂ። ስለዚህም እራሷ እንዳትገድል አባቷ ፈራ። ለዚያም ባሪያ ሰጠው። እርሱም የጌታውን ልጅ ተቀብሎ ወደ ቤቱ አስገባ። ከእርሷ ጋር ያለውን ፍላጎቱን ፈጸመ። ከእርሱም ጋር ረጅም ጊዜ ከኖሮች በኋላ አባትና እናቱም ይቅር ብሎ ሐዘናቸውን ከላያቸው ያርቅላቸው ዘንድ ወደ እግዚአብሔር ሐዘንና ለቅሱን አብዝተው ነበር። ከዚህ በኋላ ክብር ይግባውና ጌታችን ክርስቶስ ጩኸታቸውን ሰማ፣ ልመናቸውም ተቀብሎ ይህ የወደደችውን አገልጋይ ጎልማሳ ክርስቲያን እንዳልሆነ ያስገነዘባል። ከእርሷ ጋር በነበረበት በዚህ በረጅም ዘመን አንዲት ቀን እንኳ ወደ ቤተ ክርስቲያን ሲሄድ ስጋውና ደሙን ሲቀበል ወይም አዳይ በሆነ በመስቀል ምልክት ራሱን ሲያማትብ እርሷ ላየችው። ስለ እምነቱም ጠየቀችው፣ ግን አልተገለጠላት። እርሷም እንዲህ አለችው፣ አንተ ክርስቲያን ከሆንክ ና በአንድነት ወደ ቤተ ክርስቲያን ሄድና በፊት የቅዱስ ቁርባንን ተቀበል። እንዲህም ባስገደደችው ጊዜ ስለ እርሷ ያደረገውን ሁሉ ወደ እስራኤኛ እንደሄደም በሰይጣንም አምኖ እምነቱንም በክርስቶስ ጽፎ ያንን ክርስቶስ ለሰይጣን እንደሰጠው ነገራት። ይህንንም ነገር ከእርሱ በሰማች ጊዜ ደነገጠች፣ መሪር ልቅሶንም አለቀሰች። ራሷንም በማወዛወዝ እጅግ ተጸጽታ አዘነች። ያን ጊዜም ፈጥና ተነሳች ወደ ቤተ ክርስቲያን ምሰሶ ወደ ሆነው ወደ አገሯ ሊቀ ጳጳሳት ወደ ቅዱስ ባስሊዮስ ሄደች። ከእግሩ በታችም ወድቃ አሰገደችለት። በላዩ የደረሰው ሁሉ አስረዳችው። ለሰው ልጆች ጠላት ከሆነው ከሰይጣን ፈጽሞ ያድናት ዘንድ ብዙ ማልቀስ ለመነችው። ቅዱስ ባስሊዮስም ባሏ የሆነውን ባሪያ ወደ እርሱ ልኮ አስመጣውና አጠየቀው

ከዚህም በኋላ ከእርሱ ዘንድ በአንድ ቦታ ዘጋበት፣ በመስቀል ምልክትማ ማተበበት፣ ሊጸልይ ማዘዘው። ራሱ ቅዱስ ባስልዮስም ስለ እርሱ ይጸልይ ነበር። ከሶስት ቀኖች በኋላ ጎበኘው። በሊሱ በሶስት ቀኖች የደረሰብ ምንድን ነው? እርሱም በላይ በመጮ ሰይጣና ሲያስፈራሩ፣ ያንንም ደብዳቤ ሲያሳዩት፣ በእርሱ ላይም ሲቆጡ፣ በመከራ ውስጥ እንደኖረ ነገረው። ቅዱስ ባስሊዮስም ከሳቸው ቁጣ የተነሳ አትፍራ እግዚአብሔር የርዳልና አጽንቶም ይጠብቃል። ከዚህም በኋላ ጥቂት እንጀራና ውሃ ሰጥቶ ወደ ቦታው መለሰው። ቅዱስ ባስሊዮስም ስለዚህ አገልጋይ ሄዶ ይጸልይ ጀመር። ዳግመኛም ከሶስት ቀኖች በኋላ ጎበኘውና በእርሱ ላይ ምን እንደደረሰበት ጠየቀው። ያ አገልጋይም ጭወታቸውን እሰማለሁ ግን አላያቸው ብሎ መለሰል። እንጀራና ውሃ ሰጠውና መከረው፣ ወደ ቦታውን መለሰውና ስለ እርሱ ሊጸልይ ቅዱስ ባስሊዮስ ሄደ እስከ አርባ ቀኖችም ድረስ እንዲያደረገ በአርባው ቀን ፍጻሜ ከርሱ ስለሆነው ጠየቀው ያገልጋይም እን ቅዱስ አባቴ ሆይ፣ ስለ እኔ ሰይጣን ስትጣላውና ድል አድርገህ ጥለህ ስትረግጠው በዛሬዋ ለሊት አየሁት። ቅዱስ ባስሊዮስም ይህን ነገር ከርሱ በሰማ ጊዜ እጅግ ደስ አለ። የገዳማቱም መነኮሳትና እና ካህናቱንም ጠርቶ ስለዚያ ሰው ያችን ሌሊት ሙሉ እንዲጸልዩባት አዘዛቸው። በነጋ ጊዜም ያንን አገልጋይ ወደ ቤተክርስቲያን እንዲያመጡት የዚያችን ሀገር ሕዝብም ሁሉ ሰብስቦ እጆቻቸው ወደ ሰማይ አንስተው አቤቱ ክርስቶስ ሆይ ማረን ይቅር በለን እያሉ ወደ እግዚአብሔር ፈጽሞ እንዲማልዱ አዘዛቸው። እንዳዘዛቸውም አደረጉ። እንዲህም እያሉ ሲማልዱ ያ ሰው ጽፎ ለሰይጣን የሰጠው የክደት ደብዳቤ ከሰይጣነች በህዝቡ ሁሉ ፊት ወደቀ። ሁሉም ደስ ብሏቸው ምስኩን እግዚአብሔርን አመሰገኑት። የከበረ አባት ባስልዮ ስን ባረካቸው ስጋውንና ደሙን አቀብሎ ወደ ቤቶቻቸው በሰላም ለፍቅር አሰናበታቸው። እርሱም ስለ ኃጢአታቸው ስርየትና ስለ ድህነታቸው ፈጽሞ ደስ እያላቸው እግዚአብሔርን እያመሰገኑ ይህንን ቅዱስ አባት ባስሊዮስን እያከበሩ ወደ ቤታቸው ገቡ።